አሰላሙ አለይኩም ወረህመቱላሂ ወበረካቶ ውድና የተከበራችሁ የቻናሌ ቤተሰቦች፣ ሰላም ብያለሁ ሁላችሁንም። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮችም የምታበረታቱኝ ምስጋናዬ ከልብ ነው። ውድ ቤተሰቦች ላይክ ኮሜንት እያደርጋችሁ አበረታቱኝ። መልካምነት ለራስ ነው። ዛሬም እንደተለመደው ተከታታይ ትረካ ጅምር ፍቅር የተሰኘው ክፍል ስድስት ይቀጥላል። እስኪ ለቆንጆ ሴት የሚሆን ቆንጆ ስጦታ ብሎ ትእዛዙን ሳይጨርስ ቀድሞ የሀቢብን አመል የሚያውቀው ሙቤ፣ አንተ አሁንም ሌላ ሴት ጋር ትሄዳለህ፣ ፎዚያን የመሰለች ቆንጆ የት ትተህ ሌላ ቆንጆ ትፈልጋለህ ብሎ ጮኸበት። የሙቤን ቁጣ ሲሰማ ፈገግ አለና፣ ሙቤ እስቲ ተረጋጋ አለው። ምን ያረጋጋኛል? ሚስትህ ቆንጆ ሆና ሀቢብ አላስጨርሰውም? እኮ ስጦታው እኮ ለእሷ ነው ብሎ ቶሎ አፉን አዘጋው። ሙቤ ሀቢብን ከፎዚያ በፊት ያውቀዋል። ያለፈ አመሉ ቤቱ ቤቱ ሴት ማመላለስ ነበር ስራው። ዛሬ የያዛትን እስከ ነጋ ያቆያትም ነበር። እሷን አባሮ ሌላ ሴት መተካት የሚያውቅበት የሚያውቅበት ተግባሩ ነበር። ይህንን ስለሚያውቅ በሚስኪኗ ፎዚያ ላይ እንዲህ አይነት የዘቀጠ ተግባር እንዲፈጸም አልፈቀደለትም። ከአንድ አይሉ ሁለት ስጦታዎችን ገዝቶ ይዟል። ታፍኖ የኖረውን የፎዚ ልብ ሊያስቧርቃት ሽቷል። በዚህ አጋጣሚም ውስጡ የሚብሰለሰለውን ጥያቄ ሊያፈርጠውና በትዳሩ ውስጥ ግልጸኝነት የሚባለውን መርህ ሊያሰፍን አንግቦ ተነስቷል። የክብር ንጽህናዋ ጉዳይ ይህ ነገር ውስጡን ሰላም እንደነሳው አልፈቀደም። መፍትሄ ሊያበጅለት ሊያበጅለትና የጥላቻውን የመቃቃሩን ጉዳይ ዛሬ እንደሚያበቃለት በውስጡ ደምድሞ ጨርሷል። ኳኳኳ በሩን እያንኳኳ ነው። የሱን መምጣት በጉጉት ስጠብቅ የነበረችው ፎዚያ ተቀምጣበት ከነበረችበት ሶፋ ምንጥቅ ብላ ተነሳችና እየተንደረደረች ወደ በሩ አመራች። ማነው? አለች። ሀቢብ ስለመሆኑ አላጣችሁም መጠየቅ ስላለባት ብቻ ጠየቀች። ሀቢብ ፎዚያን እሱን የጋርዳቸው በር ስር እንደቆመ በተስረቀረቀ ድምጿ፣ ልቡ ራድ ያማረ ማራኪ ድምጿ ከሰውነቱ ከገዛው እጅ ወደ ላይ አስባለው። እኔ ነኝ ፎዚ አላት። ፎዚያ የሀቢብን ድምፅ መሆኑን ስታውቅ ሰውነቷን ሰውነቷን አዳነች፣ ስሜት ነዘራት። በሩን እንደከፈተችው ጥምጥም ብላበት ከከንፈሮቹ ልትገጠምባቸው ተመኘች። ሀሳቧን እንደገና መለስ አደረገች እና ሀቢብ ለዚህ ዝግጁ ባይሆንስ ብላ እያስበች በሩን ቀስ ብላ በቄንጥ ከፈተችው። አሰላሙ አለይኩም ሀቢብ ፈገግታዋና ፈገግታው አንድ ላይ ሲጋጩ ፀሐይ ከመውጫዋ መንታ ሆና የወጣች መሰለ። ሰላምታዋን መለሳላትና በጀርባው ደብቆ የነበረውን ቀይ አበባ ለስጦታ ዘረጋላት። የኔ ቆንጆ ብሎ ዓይኖቹን ሲያቅለሳልሳቸው ፎዚያ ማመን አቃታት። በድንጋጤ እጆቿን ወደ ከንፈሮቿ አድርጋ ያ አላህ አለች። እሷም በምላሹ ሀቢቢ ብላ የዘረጋላትን የፍቅራችን እና አዲስ ውብ አበባ ተቀበለችው። ሀቢብም ወደ ፎዚያ አንድ እርምጃ ቀረበና እቅፍ ውስጥ አስገባት። በእግሩ በሩን ገፋ አድርጎ ከከረመ በኋላ ፎዚያ ለመጀመሪያ ጊዜ የተሳመች እስከሚመስላት ድረስ ከደረቱ ላይ ልጥፍ አደረጋት። ፎዚ ኔ ወዲህ ከእቅፍ ውስጥ እንዳለች እያንሾካሾከ ሲጠራት ህልም እስከሚመስላት ድረስ ወደ ላይ ቀና አለችና አይኑን እያየች ወይ ፍቅር አለችው። በአይኖቹ በአይኖቿ ሲታያዩ የመጀመሪያ ሀቢብ ሆኖ አገኘችው። ፍቅርም እንጂ ጸብ የማያውቀውም ሀቢብ ፈጽሞ ተቀይሯል። ያንን መጥፎ ባህሪ አስወግዶ ወደ ራሱ ማንነት ተመልሷል። ያንን ጣፋጭ ጠረን ካገኘው ቆይቷል። ፍቅሯን ሁሌም ፍቅሯን ሁሌም ባትነፍገውም በራሱ ሽሽት ግን ገላዋን ከማቀፍ ጸጉሯን እንደመደባበስ እንደ መደባበስ ከንፈሯን ከመሳም ርቆ ኖሯል። ሁለቱም ተርበዋል። ከየት እንደሚጀምር እና እንዴት ሊያስደስታት እንደሚችል ተደናግሮታል። ታውቅ ያለሽ፣ ማሪ አላት። ምኑን ሐቢብ ልቤ፣ ማፍቀር ከሚችለው በላይ እንደማፈቅረሽ። ድምፁ ልስልስ ያለ ለጆሮ ለጆሮ የማይጎረብጥ የማይጎረብት ሀሴትን የሚያፈናጥጥ በመሆኑ ውስጧ በሽፍታ ተሞላ። አይታው የማታውቀው ዓለም ውስጥ የገባች መሰላት። ምንም ጠራራ ፀሐይ የወጣበት ቀኑ ስምንት ሰዓት ቢሆንም የቤቱ በርና መስኮቶች ተዘግተው ቤቱ ጨልሟል። እንዴት እግዝ ሕፃን ልጅ ውዝዝ ፍዝዝ ብላይ የምትበራው መብራት ፎዚያን በውበት ላይ ውበት አክሎባታል። እጆቿን ከአንገቱ ላይ ጣል አድርጋቸው እሱም እሱም እንደዛው ከአንገቷ ስር ውትፍ ብሎ ጣፋጭ ጠረኗን እያማገ ይገኛል። ነርሶቹ ሐምዛን አይተውት ከሄዱ በኋላ በመክያ እና በሐምዛ መካከል የዝምታ አዋጅ የተጣለባቸው እስከሚመስል ድረስ ተኮራርፈው ዝምታ በመካከላቸው ነግሷል። ቀደም ብሎ ዶክተሩ መክያን አስጠርቷት የሀምዛ እግሮች ወደ ቀድሞ ሁኔታው መመለስ እንደማይችል እና ቀሪ ሕይወቱን ውልቸር ላይ ሆኖ እንደሚያሳልፍ አርድተዋታል። አላርፍ ያለች ነርስ ደግሞ በማያገባት ጥልቅ ብላ አይ ይሄ ነገር ቢቆረጥ እንጂ ከዚህ በኋላ እንኳን አያገለግልም ብላ በሁለቱም ፊት ላይ ጨለማ ጥላውን እንዲጥል ፈርዳባች ፈረደችባቸው ሁለቱም ተፈራርተዋል መኪያ ቀና ብላ ሐምዛን ስታየው ከአጠገቧ የሐምዛ ዛቱ እንጂ ሙሉ ሆኖ ከአጠገቧ እንደሌለ ፊቱ ላይ ተመለከተች። ይሄውን ልህ ውዴ ብላ ጸጥታ የነገሰበትን ክፍል ፈራ ተባ እያለች ምናልባት ከሰማሀኝ ብላ ንግግሯን ጀመረች። ነገር ግን ሐምዛ አልነቃም። የሚጓዝበት ዓላማ የማይገፋ የሚሄድበት መንገድ የማያልቅ የሚቀዝፈው ውቅያኖስ ክንድን የሚፈትን ማዱን ተሻግሮ ሲመለከተው እንዲህ ሀረግ ውስብስብ የበዛ ሆኖ ታየው። ጠንካራ አልነበርክ እንዴ ውዴ? ለምን በቀላሉ ትሸነፋለህ? እያለች የውስጧን ህመም፣ የባሏን ጉዳትና ስቃይ በውስጧ አምቃ ይዛ እሱን ለማበርታት ተቀምጣ ከነበረበት ግርጌው ወደ የራስጌው ተጠጋች። ትዕግስት ማድረግ አለብህ ሁቢ። ደግሞስ አላህ የወሰነውና እሱ የፈለገውን ማድረግ የሚያደርግ የሚያደርግ ጌታ መሆኑን ዘንግ ትኸው ነው እንጂ ነው እንዴ? በእጆቿ የሐቢብን በእጆቿ የሐምዛን ጉንጮች ወደ ራሷ አዞረችው። ፊቱ ክስም ሰውነቱ ምንምን ምን ብሏል ሀቢቢ? አናግረኝ አላህ እንደሚወድህ ለምን ትረሳለህ? እሱ የወደደውን ባሪያውን ወንጀሉን ሊያስብ ሊያብስለት ሲፈልግ አይደል የሚፈትነው። ያ የሚሆነው ደግሞ ተወዳጅ የአላህ ባሪያ በሚደርስበት ፈተና ላይ ሶብር ሲያደርግ ነው። ሶብር ታዋራለች እንጂ ከልቡ አልሰማትም፣ ከውስጡ አላዳመጣትም። እንደምታወራ እንጂ ምን እንደምታወራ ስለ ምን እንደምታወራ እና ለምን እንደምታወራ? በውል አያውቅም። ሃምዛ ሃምዛ አለችው! በተዳከመ ድምፅ ወይ መኪ አላት። እስኪ ለሃቢብ ደውልለት አለችው! ምናልባት ይህን ትጋዜ ሃቢብ መጥቶ ቢያዝናናውና ስለ ሌላ ጉዳይ እያወራው የተወሰነ ቢረሳው ብላ በመመኘት ነው። ሃምዛ እሻልና ወደ መስኮቱ አቅጣጫ አናቱን ቀልበስ አደረገ። ደውላለት ሀምዛ፣ እሺ አባባሉ እሺ አባባሉ፣ እሷን ላለመቃረን እንጂ ለመደወል እንዳልሆነ ገብቷታል። እንዳውም እኔ ደውልለታለሁ ብላ የእጅ ቦርሳዋን ፈልጋ ተነሳች። እሷ ግን የምትናገረውና የምትይዘውን ከማዳመጥ ውጭ ምንም አይነት ምላሽ አልሰጣትም። ስልኳ ከቦርሳዋ ወጣች እና የሀቢብን ቁጥር ተጫነች። ዜሮ ዘጠኝ አስራ አራት ደውል የደወለላቸው ደንበኛ፣ እጭ ይቺ ደግሞ ብላ ስልኩን ዘጋችና እንደገና ደወለች። ሀቢብና ፎዚያ የጦፈ ፍቅር ውስጥ ናቸው። አንዳቸው አንዳቸው ላይ ተለጥፈው አንድ አካል አንድ ምስል እስከሚመስሉ ድረስ ተቃቅፈዋል። በመካከላቸውም ውይይት ይዘዋል የፎዚያ የፎዚያ ትንፋሽ ቁርጥ ቁርጥ እያለ ስሙን በየመሃሉ ትጠራዋለች። የሀቢብ ስም በሙሉ ቢጠራም የተቆላመጠ ይመስላል። ሀቢብ ሀቢብ የሀቢብ ወላጅ ለፎዚያ መጥራት እንዲመቻት ተመካክረው እያዋጡለት እስከሚመስል ድረስ ገርቶላታል። ሀቢብ ከዚህ በፊት ፎዚያን የማያውቃት የሚያውቃት መስሎት እስከሚያውቅ ድረስ ጣፋጭ ሆናለታለች። መኪያ የሀቢብ ስልክ ባለመስራቱ እንዴ መበሳጨት ብላለች። ቆያሁን ስልኩን ለምን ዘጋው ብላ የሀምዛን አይኖች እያየች ሀምዛም በፉዚያ ምክሬ አላትና ያቋረጧቸው ህልም እንዳለ አይኖቹን ግጥም አደረገች አደረጋቸው። ትዕግስት በማጣት እና ተስፋ በመቁረጥ መካከል እንዳለ ሁኔታው አይቶ መገመት አያዳክትም። ነገር ግን መክያም ተመሳሳይ ስሜት ውስጥ በመሆኗ የሀቢብን መምጣትና ሀምዛን እንዳበረታታው ተመኘች እንጂ የሀምዛን ሁኔታ ለመረዳት አቀበት ሆኖባታል፣ ከብዷታል። የፎዚያን ስልክ ቁጥር አላውቀውም አለችው። 0923 ብሎ ነገራት። መክያም ወደ ፎዚያ ስልክ ደወለች። መድነብዬ ነብይ ኡሙ አሚና አቡ አብደላ እያለ የሚጠራው የፎዚያ ስልክ አጋጨለ። ነገር ግን ሀቢብም ፎዚያም አልሰሙትም። ሆቤ የምትለው የፎዚያ ጥሪ ገኖ ይሰማል። አትመልስም አለችው። ተይው በቃ መልዕክቱን መልዕክቱን ቁጥርቱን ስታዩ መልሳ ትደውላለች። ቆይ ደግሜል ደውላለች እና በድጋሚ ደወለች። የሐቢብ እና የሐቢብ ፍቅር መድመቂያ መስሏል። ግን ሐቢብ ምን ሆኖ ነው? ንዴቱን ፊቱ ላይ አንጸባርቃ እየነገረችው ነበር። መኬ ስለ መምጣቷ ሳይሆን ስለ ደህንነቱ ተጨነቀች። እሺ አላት ሐምዛ ቀጠለ አድርጎም። ሐቢብ ደህና ከሆነ ይመጣል ለጓደኛው ዱዓ የሚያረግለት በመንገዱ ላይ እንቅፋት እንዳያገኘው እና የኔ እጣ እንዳይደርሰው ነው ብሎ በረዥሙ ትንፍሽ ትንፋሹን አወጣ። የእሱ ቅጽበታዊ አደጋ ለዘላለም ጎድሎ አደረገው ጎድሎ አድርጎ እንዳስቀረው ሁሉ ለጓደኛው ለሐቢብም ይሄ ነገር እንዳያጋጠመው መመኘት ነበር። እሱስ ስልክ እሱስ ልክ ነህ፣ ወጥቶ መቅረትም አለ አለች መክያ ይሄ መልሷ ለሐምዛም ሆኗል። ምክንያቱም ሀምዛ የደረሰበት ዲኒ የደረሰበት ዱኒያ ላይ ካሉ አደጋዎች ምድር ላይ ካሉ ችግሮች እጅግ በጣም ትንሽ ሊሆን ይችላል። ምክንያቱም ጫማ የለኝም ብለህ አትዘን፣ እግር የሌላቸው አሉና አይደለም ተረቱስ። ከቤታቸው እንደወጡ ያልተመለሱ ስንቶች አሉ፣ መንገድ ላይ በሚያጋጥማቸው አደጋ ህይወታቸው ሳትመለስ የከነፉባቸው ወይም ወደ ቤታቸው ሲመለሱ ቤታቸው አልሆነም ሆኖ ንብረታቸው፣ ሚስቶቻቸው፣ ልጆቻቸው በአደጋ አጥተው ህይወት የጨለመባቸው እልፍ ሰዎች እንዳሉ የማይካድ ሀቅ ነው። ከነዚህ ሁሉ ፈተናዎች ምናልባት ምናልባት የሚ ሀምዛ ቀላሉ ነበረ። ወጥቶ መቅረትም አለ ስትለው እውነት መሆኑን ለማረጋገጥ ያክል እራሱን በአውንታ ወደ ታች ወደ ላይ ከፍ ዝቅ አድርጎ ነቀነቀ። ለይሰል ገረቦ ለይሰል ገረቦ ገርበ ሸሜ ወልመኔ፣ ዛሬ የሌሉ ከኛ ጋር ትናንት አብረውን የኖሩ ከመሬት በታች ገቡ፣ በተጫናቸው አፈሩ፣ ሩቅ አስበው በተስፋ ዳሩ ግን በአጭሩ የቀሩ የራቁን የረሳናቸው ብዙ ወንድሞችም ነበሩ የሚለው መሐመድ አወል ነሽዳ ከመክያ ቦርሳ ውስጥ ተሰማ። ስልኩ የጠራ ነበረ። ነሽዳው አቋረጡኝ አቋርጡኝ አይልም። ውድ ቤተሰቦች ቀጣይ ክፍል አለው። ላይክ፣ ሸር፣ ሰብስክራይብ ማረ